ሰብስባችሁ መስጠት መጣችሁ ነው ከራሳችሁ። ይሄ ልጅ ቢሰጠው ራሱ ሲጦተ ቢሰጠው ራሱ ሰው ለምን ይናደዳል። ፈልጎ ለሰጠው እኔ ፈልጌ ላደረኩት፣ እነሱ ምን አናደዳቸው? ቅናት ነው ሌላ ምንድን ነው? ቅናት የሰው ልጅ በጣም ይቀናል ማለት እኔ አሁን ራሱ ቀናው። በቃ ታድለው እንደነሱ እንደዚህ በቃ ገትሩ። የሚደግፈኝ ሰው ባገኝ አልኩኝ። እንግዲህ እኔ እንዳልወስድሽ ከነሱ ላይ ፈራሁ እኮ። ስለዚህ ደግፈኝ፣ ልጅ ነው የኔ፣ ሀቡ የኔ ውድ ማለት ነው። ከመቅናት ደግሞ ፈጣሪ ወይ በሰዎች ነገር አታስቀናኝ፣ ለራሴ ለኔ ያልኩኝ ነገር ስጠኝ ብሎ ፈጣሪ ማለት ነው እንጂ ሚደኝ ከልቡ የሚደግፈኝ ሰው እንዲሰጠኝ። ወረተኛ ነው ሩቅ አይጓዝም፣ ትንሽ ይሄድ እና የሆነ ወሬ ሲሰማ የጠላት ወሬ አምኖ ይቀየሳል። ገባሽ? እንዳን ችአይነት ደግሞ ፈጣሪ ይጨምርልኝ። አሚና ትሉም በኋላ ጣጣ ነው። እውነቱን ለመናገር ገንዘባቸውን የሚሰጡ ወደው ፈቅደው ማንም ሳያታልላቸው ማንም ሳያደነዝዛቸው ወደው ፈቅደው የሚሰጡ መብታችሁ፣ በገዛ በገዛ ደሞዛቸው፣ በገዛ ላባቸው እናንተ መምከር መብታችሁ ነው። እህቶቻችሁ፣ የሚሰማ ይሰማል፣ የማይሰማ አይሰማም። የሚሰማ የደውል ደውል የሆነለትና ምክራችሁ ይነቃና ህይወቱን ያስተካክላል። የማይሰማ ደግሞ አይሰማም። ሰው የፈለገውን ነገር ሶሻል ሚዲያ ላይ ወጥቶ ይመክራል። አሁን ለምሳሌ እኔ የፈለግኩትን እመክራለሁ። የተመቸው ይወስዳል። ያልተመቸው ለምን ምክሬን አልሰማችሁም ቁቁ አልልም አይደል ልክ እንደዛ ማለት ነው። አምባገነን ሳትሆኑ ሁላችሁም የፈለጋችሁትን መልእክት ማስተላለፍ ትችላላችሁ ሶሻል ሚዲያ ላይ በግድ እግዚአብሔር ነው። በጣም ምቀኞች ሰው ሲያገኝ የማትወዱ ቅናተኞች፣ አራት ሰዓት ሰውን ለመጣል ቁጭ ብላችሁ እዚህ ላይፍ ላይ ወሬ የምታወሩ እመቤቴ፣ በጣም መጥፎ ሰዎች አሉ። በጣም እግዚአብሔር ነው ሚ ሀቢባ ደግሞ ጀግና ናት። ሀቢባ ሄዳችሁ ልታቃጥሩ ስትሉ ልክ ልካችሁ ነገረቻችሁ። ሀቢባ አሁንማ በቃ ማንን ማሰማምኩ። ሄዳችሁ በሀቢባ ልታስጨፈልጓቸው ምናምን ስትሞክሩ ገባችላችሁ። ፈቅደውና ወደው ለሰጡት እናንተ ምን አገባችሁ? ብር ድብ እናደረገቻችሁ? ቴንኪው አፍራችሁ የተመለሳችሁት እናንተ እግዚአብሔር! ወይኔ ሰው፣ ወይኔ ሰው፣ ውይ፣ ኧረ ወይኔ፣ ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። እነዚህ አቃጣሪዎች ለበስኩኝ፣ አቃጣሪ፣ አቃጣሪ። መቤቴ እኔ የሆነ ቪዲዮ ተቆርጦ ላያየት፣ ሀቢብ እኮ እንደሚል ፈቅደውና ፈልገው ለሰጡት እናንተ ምን አገባችሁ? ታቸው ነው። ሲቀጥል እዛ ቦት ፕሮግራም ላይ አንድ ድራ ማንም ማለት ናብሬሽ እና ሩት ናቸው። ቻሉት ሀቢባ ሀቢባ ጋር ወጦ ተሯሩጦ እንዲህ እየተሯሯጡ ቀነኒሳ ነው አይሌና ገብረአይ ገብረስላሴና አይሌ ገብረስላሴና ቀነኒሳ በቀለ ራሱ እንደዚህ እያሮጡ እየሮጡ ሄዶ አልተናገሩም ለሀቢባ አቡኮ አይገርምም? እነዚህ የማዳም ቅመሞች ለእነዚህና እነዚህ በጎች አዳመጠች አዳመጠች እና ሀቢባ እሺ፣ ጨረሳችሁ። አሁን እነሱ ፈቅደውና ወደው ላደረጉት ነገር እናንተ ምናገር መብታችሁ ነው። በላባችሁ ላይ ጠፋርገው ፈልገው ፈቅደው ከሰጡ እንዴ፣ እያንዳንድሽ ጌም ስትጫዎች አንድ አበባ፣ ሁለት አበባት ያለች፣ ሶስት አራት አበባት ያለች እዚህ ጋር ለእኛ ይሰጠናል። ሲሰጠን የምትቀኑ ሰዎች ለሰው ደግሞ እንዲ ለምን ያደረጋችሁ ብላችሁ የምትናደሩ ይሄን ትበላላችሁ፣ ኩንታ ትገባላችሁ። የሰው ምቀኞች ይው መድይ ግፊ ግፊ፣ እናት ዝም ብለሽ ግፊ። ምንም ማንንም እንዳሰኝ ዳይ ባለ ጉዳይ ዳፌር በጣም ምቀኞች፣ ሰው ሲያገኝ የማትወዱ ቅናተኞች፣ አራት ሰዓት ሰውን ለመጣል ቁጭ ብላችሁ እዚህ ላይፍ ላይ ወሬ የምታውሩ እመቤቴ ነው ታርጌቱ። እየተሞላለሁ ወደፊት አባት፣ ወደፊት ፈቅደው እና ወደው ነው ሰጡት። እየንሽ ከሊኮ እንዲያደረገች ስራሽን ትተሽኮ የሚሸጥ ነገር እየተውሽኮ አበባ ስጡኝ ብላችሁ እየለመናችሁ አላችሁት እናንተ ናቸው። መድሃኔዓለም አያችሁ ግን ልዩነት፣ እግዚአብሔር ኖ ነው ሌላ ነገር አለ። ልዩነት ነው እኔ ብቻ ላግኝ። እኔ የእናንተ ተቆርቋሪ ነኝ፣ እኔ እንደዚህ ነው የማደርገው ምናምን ይላሉ። ከዛ ውስጥ ያን ተናግረው ሳይጨረሱ ቁጭ ብለው አረ አንድ አበባ አንድ አበባ ሁለት አበባ ይጎላል፣ ሶስት አበባ ምራቅ አጣሪ እግዚአብሔርን። እነሱ ግን እኛ ስንተዋቸዋለን አሉ የማይተዋቸው ቤሪ አይፎኑ እንደዚህ አርገች ፎቶ እየተነሳች ነው ወይ? አዎ። እና አብረች ደህና ናቸው። ምን ይሆናሉ?

የሚገንዘባቸውን የሚሰጡ ወደው ፈቅደው ማንም ሳያታልላቸው ማንም ሳያደነዝዛቸው ወደው ፈቅደው የሚሰጡ መብታችሁ ነው። በገዛ በገዛ ደሞዛቸው በገዛ ላባቸው፣ እናንተ መምከር መብታችሁ ነው። እህቶቻችሁ የሚሰማ ይሰማል፣ የማይሰማ አይሰማም። የሚሰማ የደውል ደውል የሆነለትና ምክራችሁ ይነቃና ህይወቱን ያስተካክላል። የማይሰማ ደግሞ አይሰማም ሰው የፈለገውን ነገር ሶሻል ሚዲያ ላይ ወጥቶ ይመክራል። አሁን ለምሳሌ እኔ የፈለግኩትን እመክራለሁ። የተመቸው ይወስዳል። ያልተመቸው ለምን መክሬን አልሰማችሁም ቁ አለል አለ። ልክ እንደዛ ማለት ነው። አምባገነን ሳትሆኑ ሁላችሁም የፈለጋችሁትን መልዕክት ማስተላለፍ ትችላላችሁ ሶሻል ሚዲያ ላይ። በግን በግድ ሰብስባችሁ መስጠት መብታችሁ ነው ከራሳችሁ ከኔ ሀቢባ ባልመና ገባው ሀቢባ ቅርት ማለት ነው። ይቅርታ አድርጌልኝና ማለት ነው። አሁን አንቺ ጌስት ላይ ያለሽ በመልካምነትሽ ወድጄ አንድ አንበሳ ላንቺ ቢወርድ እኔ መልሼ መልስልሻለሁ። አልፈልግም ትኛለሽ እንቴ አግኝቼ ነው አውራልልሽም። እናቴ አመሰግንሻለሁ፣ መርቅሻለሁ። በረቃ የሺ ይሄ ልጅ ቢሰጠው ራሱ ሲጦተ ቢሰጠው ራሱ ሰው ለምን ይናደዳል? ፈልጎ ለሰጠው እኔ ፈልጌ ላደረኩት እነሱ ምን አናደዳቸው? ቅናት ነዋ፣ ሌላ ምንድን ነው? ቅናት የሰው ልጅ በጣም ይቀናል ማለት እኔ አሁኑ ራሱ ቀን ነው በቃ ታድለው እንደነሱ እንደዚ፣ በቃ ገትሩ። የሚደግፈኝ ሰው ባገኝ አልኩኝ እንግዲህ እኔ እንዳልወስድሽ ከነሱ ላይ ፈራሁ እኮ። ስለዚህ የእኔ ሀቡ የእኔ ውድ ማለት ነው። ከመቅናት ደግሞ ፈጣሪ በሰዎች ነገር አታስቀናኝ፣ ለእራስህ፣ ለእኔ ያልፈውን ነገር ስጠኝ ብሎ ፈጣሪ መለመን እንጂ ከልቡ የሚደግፈኝ ሰው እንዲሰጠኝ ፈጣሪ እና አንቺንማ፣ የሚወድሽ እኮ አንድ ሚኒየል አለ፣ አንቺን የሚወድሽ በመልካምነትሽ። አዎ ሽንጣቸውን ገትረው የሚከራከሩልኝ እንዳንች አይነት ደግሞ ፈጣሪ ይጨምርልኝ። አሚና ትሉም በኋላ አለሽ፣ ብዙ አለሽ።